ነገሮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የቫይታሚን ዲ እጥረት ገዳይ ነው ወይንስ ደግሞ አይደለም፣ እንዴት እና መቼ ሊከሰት ይችላል፣ እንዲሁም ደግሞ የቫይታሚን ዲ እጥረት በጣም ከባድ ከመሆኑ በፊት ሊከሰቱ የሚችሉ የቫይታሚን ዲ እጥረት አንዳንድ ምልክቶችንም በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የቫይታሚን ዲ እጥረት ለሞት ሊዳርግ ይችላል ወይ የሚለው ጥያቄ አዎን ይችላል። ከባድ ወይም ደግሞ ለረጅም ጊዜ የዘለቀ የቫይታሚን ዲ እጥረት በቀጥታ ባይሆንም፣ ብዙውን ጊዜ በራሱ እጥረት ምክንያት ሳይሆን በሌሎች በሽታዎች ውስብስብ ችግሮች አማካኝነት ለሞት ሊያደርስ ይችላል ማለት ነው። ይህ እንዴትና ለምን እንደሚሆን በዝርዝር እነግራችኋለሁ። ቫይታሚን ዲ በሰውነት ውስጥ የሚያከናውናቸው ተግባራት ቫይታሚን ዲ የካልሲየም መመጠጥና ለአጥንት ጥንካሬ ወሳኝ ነው። የበሽታ መከላከል ስርዓት ቁጥጥር ውስጥ ወሳኝ ሚናን ይጫወታል። የጡንቻ ተግባርና የነርቭ ምልክት ስርጭትንም ወሳኝ ሚና ይጫወታል። ለልብና ለአንጎል ጤናም ይጠቅማል። እንዲሁም ኢንፍላሜሽንን ለመቆጣጠርና የህዋስ እድገት ደንብም አስፈላጊ ነው። ስለዚህ እጥረቱ በአጥንት ላይ ብቻ ሳይሆን በብዙ የአካል ክፍሎችና ስርዓቶች ላይ ተጽዕኖን ያሳድራል ማለት ነው። የቫይታሚን ዲ እጥረት አደገኛ የሚሆነው እንዴት እንደሆነ ልንገራችሁ። አንደኛ የአጥንትናም የጡንቻ ድክመት፣ መውደቅ፣ ስብራትና መንቀሳቀስ አለመቻልን ያስከትላል። ከአንጀት የሚመጠጠው የካልሲየም መጠን ማነስ በአዋቂዎች ላይ የአጥንት መለስለስ ኦስቲዮማሌሽያ እናም በሕፃናት ላይ ሪኬትስን ያስከትላል። አጥንቶች በቀላሉ ይሰበራሉ። በተለይ በዕድሜ የገፉ ሰዎች ላይ የስብራት አደጋ ይጨምራል። በአረጋዊ ላይ የሚከሰት የዳሌ አጥንት ስብራት መንቀሳቀስ አለመቻል፣ ኢንፌክሽኖች፣ ወይም የደም መርጋትን በመፍጠር ለሞት ከሚዳርጉ ዋና ዋና ምክንያቶች ውስጥ አንዱ ነው። በተዘዋዋሪ መንገድ ለሞት ከሚዳርጉ የቫይታሚን ዲ እጥረት አስተዋጽኦች ውስጥ አንዱ ይህ ነው። ሁለተኛ የበሽታ መከላከል ስርዓት መዳከምና ከፍተኛ የኢንፌክሽን አደጋን ያስከትላል። ቫይታሚን ዲ የበሽታ መከላከል ምላሾችን ይቆጣጠራል። እጥረቱ የመተንፈሻ አካላት ኢንፌክሽኖችን፣ የሳንባ ምችናም የኮቪድ-19 ውስብስብ ችግሮች ስጋትን እናም ክብደትንም ይጨምራል። በተጋላጭ ሰዎች፣ በአረጋውያን ላይ፣ በጨቅላ ሕፃናት፣ ስር የሰደደ በሽታ ባለባቸው ላይ ከባድ ኢንፌክሽን ለህይወት አስጊ ይሆናል። ሶስተኛ በልብና የደም ስሮች ላይ የሚደርስ ተጽዕኖ ነው። ቫይታሚን ዲ የደም ግፊትን፣ ኢንፍላሜሽንን እናም በአርተሪዎች ውስጥ ያለውን የካልሲየም ሚዛንን ለመቆጣጠር ይረዳል። እጥረቱ የደም ግፊት፣ የደም ስር መጥበብ ወይም ደግሞ አትሮስከለሮሲስ፣ የልብ ድካምና ከስትሮክ ጋርም ይያያዛል። እነዚህ የልብና የደምስር ችግሮች በተለይም እጥረቱ ለረጅም ጊዜ ከዘለቀ በቀጥታ ሞትን ሊያስከትሉ ይችላሉ። አራተኛ ስር የሰደዱ በሽታዎችን በማባባስ ነው። ዝቅተኛ የቫይታሚን ዲ መጠን የስኳር በሽታን፣ አውቶ ኢሚዩን ዲዚዝን፣ የኩላይት በሽታን እናም የካንሰር መስፋፋትንም ያባብሳል። ለምሳሌ ስር በሰደደ የኩላይት በሽታ ውስጥ ዝቅተኛ የቫይታሚን ዲ መጠን የካልሲየም ፎስፌት ሚዛንን በማዛባት የልብ ካልሲየም ክምችትን ይጨምራል። በካንሰር ላይ ደግሞ የቫይታሚን ዲ እጥረት ከጡት ከአንጀትና፣ ከፕሮስቴት ካንሰሮች የከፋ ውጤትና ከፍተኛ የሞት ምጣኔ ጋርም ይያያዛል። አምስተኛ በነርቭና በጡንቻ ላይ የሚደርስ ተጽዕኖ እናም የአእምሮ ችግሮች ነው። እጥረቱ የጡንቻ ድክመት ድካምና ሚዛን መሳትን በማስከተል የመውደቅ አደጋን ይጨምራል። ከባድ እጥረት ግራ መጋባት፣ ድብርት፣ ወይም ደግሞ መንቀጥቀጥ በተለይ በጨቅላ ህፃናት ላይ ሊያስከትል ይችላል። በአረጋውያን ላይ መውደቅ፣ ስብራትና መንቀሳቀስ አለመቻል ተደምረው ለሞት በሚያደርሱ ውስብስብ ችግሮች ሊከሰት ይችላል ማለት ነው። ታዲያ የቫይታሚን ዲ እጥረት በቀጥታ ለሞት ይዳርጋል ወይ የሚለውን ደግሞ እንመልከት። በቫይታሚን ዲ እጥረት ብቻ በቀጥታ መሞት ብርቅ ነው። ሆኖም በጨቅላ ህጻናት ላይ ከባድ ሪኬትስ በደረት ጡንቻዎች ድክመትናም በዝቅተኛ ካልሲየም ምክንያት የመተንፈሻ አካላት ወይም ደግሞ የልብ ድካምን ሊያስከትል ይችላል። ይህም በቀጥታ ለሞት ሊዳርገን ይችላል። በአዋቂዎች ላይ ደግሞ ሞት የሚከሰተው እንደ ኢንፌክሽን የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታ ወይም ስብራት ባሉ ውስብስብ ችግሮች አማካኝነት ነው። ስለዚህ በተዘዋዋሪ ሌሎች በሽታዎችን በማስከተል ለሞት ይዳርገናል ማለት ነው። ታዲያ የቫይታሚን ዲ እጥረትንናም አደጋዎቹን ለመከላከል አንደኛ ለፀሐይ መጋለጥ ነው። ከቆዳ ቀለምና አካባቢ አንጻር በሳምንት ከሁለት እስከ ሦስት ጊዜ ከአስር እስከ ሰላሳ ደቂቃዎች ለፀሐይ መጋለጥ ያስፈልጋል። ሁለተኛ ደግሞ በቫይታሚን ዲ የበለጸጉ ምግቦችን መመገብ ስባማ አሳዎችን እንደ ሳልመን፣ ሰርዲን፣ ቱና፣ የእንቁላል አስኳልና በቫይታሚን ዲ የተጠናከሩ ወተትና ጥራጥሬዎችን መመገብ ያስፈልጋል። ሶስተኛ ደግሞ ተጨማሪ መድኃኒቶች ወይም ደግሞ ሰፕልመንት ነው፣ እጥረት ከገጠመን ማለት ነው። ለአዋቂዎች ብዙውን ጊዜ ከ600 እስከ 2000 ኢንተርናሽናል ዩኒት በቀን እጥረቱ ከተረጋገጠ በህክምና ባለሙያ ምክር አማካኝነት ይታዘዛል። አራተኛ ደግሞ የደም ደረጃችሁን መከታተል ነው። ተመራጩ መጠን ከ30 እስከ 60 ናኖግራም ፐር ሚሊ ሊትር ወይም ደግሞ ከ75 እስከ 150 ናኖ ሞል ፐር ሊትር ነው ማለት ነው። ስለዚህ የደም ደረጃችሁን ምርመራ በማድረግ የቫይታሚን ዲ እጥረት እንዳለና እንደሌለም ማረጋገጥ ያስፈልጋል። ታዲያ የቫይታሚን ዲ እጥረት አደገኛ ከመሆኑ በፊት የሚታዩ የመጀመሪያ ዋና ዋና ማስጠንቀቂያ ምልክቶችን ደግሞ ልንገራችሁ። አንደኛ የማያቋርጥ ድካም ወይም ደግሞ የኃይል እጥረት ነው። ቫይታሚን ዲ ምግብ ወደ ኃይልነት እንዲለወጥና በሴሎች ውስጥ ያለውን ማይቶኮንድሪያ ተግባርን ይደግፋል። መጠኑ ሲቀንስ ሰውነት ኃይልን በአግባቡ መጠቀም አይችልም። ይህም በቂ እንቅልፍ ካገኛችሁ በኋላም ዘላቂ ድካምን ያስከትላል። የመደንዘዝ የከባድነት ስሜት ወይም በቀላሉ መዝለፍለፍ ነው ያስከትላል። ሁለተኛ በተደጋጋሚ መታመም ወይም ደግሞ ኢንፌክሽን ነው። ቫይታሚን ዲ ነጭ የደም ሴሎችን ተግባርን በማሳደግ የበሽታ መከላከል ስርዓትን ያጠናክራል። እጥረቱ በሽታ መከላከያን ያዳክማል። ይህም ለጉንፋን፣ ለፍሉ እናም ለመተንፈሻ አካላት ኢንፌክሽኖች ተጋላጭ ያደርጋል። በተደጋጋሚ መታመም ወይም ደግሞ ለማገገም ረጅም ጊዜም እንዲወስድብን ያደርጋል። ሶስተኛ የአጥንት ወይም ደግሞ የጀርባ ህመም ነው። ቫይታሚን ዲ ለካልሲየም መመጠጥ ወሳኝ ነው። ያለሱ አጥንቶቻችን ይዳከማሉ፣ እናም መገጣጠሚያዎች ይዝላሉ። ህመሙ ብዙውን ጊዜ የሚጀምረው በታችኛው ጀርባ፣ ዳሌ ወይም ደግሞ እግሮች ነው። በተለይ በአከርካሪ አጥንት ወይም ደግሞ በምትታመሙባቸው አጥንቶች ላይ የሚሰማ የማያቋርጥ ህመምን ያስከትላል። አራተኛ የጡንቻ ድክመት ወይም ደግሞ ክራምፕ ወይም ደግሞ ቁርጥማት ነው። ቫይታሚን ዲ ጡንቻዎች እንዲኮማተሩ እናም የካልሲየም እንቅስቃሴን በጡንቻ ህብረ ህዋስ ውስጥ ይደግፋል። ዝቅተኛ መጠን ድክመት፣ ቁርጥማት ወይም ደግሞ መደንዘዝን ሊያስከትል ይችላል። ደረጃ መውጣት፣ ዕቃን ለማንሳት መቸገር ወይም ደግሞ የጡንቻ የመንቀጥቀጥ ስሜትን ያስከትላል። አምስተኛ የስሜት ለውጦች ነው። እንደ ድብርት፣ ንዴት ወይም ደግሞ ጭንቀት። ቫይታሚን ዲ የደስታ እናም መረጋጋት የአንጎል ኬሚካሎች የሆኑትን ሴሮቶኒን እናም ዶፓሚንን ለመቆጣጠር ይረዳል። እጥረቱ የስሜት መቀነስ፣ ሐዘን እናም ተነሳሽነት ማጣትን ያስከትላል። ግልጽ ምክንያት ሳይኖር የደካማነት የስሜት መለዋወጥ ወይም ደግሞ የድብርት ስሜትን ያስከትላል። ስድስተኛ ቁስሎች በዝግታ መፈወስ ነው። ቫይታሚን ዲ ቆዳን እናም ህብረ ህዋሳትን የሚገነቡ ውህዶች እንዲፈጠሩ ያበረታታል። ያለሱ መቆረጥ፣ መጎዳትና የቀዶ ጥገና ቁስሎች በዝግታ ይድናሉ። ጉዳቶች ለመዘጋት ወይም ለማገገም ያልተለመደ ረጅም ጊዜንም ይወስዳሉ። ሰባተኛ የፀጉር መርገፍ ወይም መሳሳት ነው። ቫይታሚን ዲ የፀጉር ስር እድገትን ይደግፋል። ዝቅተኛ መጠን የፀጉር መርገፍ ወይም ደግሞ አሎፔሽያ ወይም አጠቃላይ የፀጉር መሳሳትን ሊያስነሳ ወይም ሊያባብስ ይችላል። የፀጉር መነቃቀል መጨመር ወይም በቀላሉ የሚሰበር የደከመ ፀጉርም ይከሰታል። ስምንተኛ የአጥንት ስብራት ወይም ደግሞ ደካማ አጥንቶች ነው። የረጅም ጊዜ እጥረት ለስላሳ፣ በቀላሉ የሚሰበሩ አጥንቶች በአዋቂዎች ላይ ኦስቲዮ ማሌሽያ በልጆች ላይ ወደ ሪኬትስ ያመራል። ቀላል መውደቅ እንኳን ስንጥቅ ወይም ደግሞ ስብራትንም ሊያስከትል ይችላል። በተደጋጋሚ የሚከሰት ጥቃቅን ስብራት ወይም ደግሞ ድንገተኛ የአጥንት ህመምም ይከሰታል። ዘጠነኛ ደካማ እንቅልፍ ወይም ደግሞ የእንቅልፍ እጦት ነው። የቫይታሚን ዲ ተቀባይ እንቅልፍን በሚቆጣጠሩ የአንጎል ክፍሎች ውስጥ አሉ። ዝቅተኛ መጠን የሰርካዲያም ሪቲምን እናም ሜላቶኒን ምርትን ያዛባል። ለመተኛት ወይም ደግሞ ሌሊቱን ሙሉ ተኝቶ ለመቆየት መቸገር ይከሰታል። አስረኛ ክብደት መጨመር ወይም ደግሞ ክብደት ለመቀነስ መቸገር ነው። ቫይታሚን ዲ በሜታቦሊዝም እና በኢንሱሊን ሴንሲቲቪቲ ላይ ተጽዕኖን ያሳድራል። ዝቅተኛ መጠን ሜታቦሊዝምን ሊያዘገይ፣ የስብ ክምችትን ሊጨምርናም ክብደት ለመቀነስም አስቸጋሪ ሊያደርገው ይችላል። የአመጋገብ ወይም ደግሞ የአካል ብቃት እንቅስቃሴ ለውጥ ባይኖርም ክብደት መጨመር ይከሰታል። አስራ አንደኛ የአንጎል ጭጋግ ብሬን ፎግ የምንለው ወይም ትኩረት ማድረግ መቸገር ነው። ቫይታሚን ዲ በአንጎል ሴል ግንኙነት ላይ ተጽዕኖን ያሳድራል እናም ኢንፍላሜሽንን ይከላከላል። እጥረቱ መርሳትን፣ ደካማ ትኩረትን ወይም የአእምሮ ድካምን ሊያስከትል ይችላል። የአእምሮ ጭጋጋማ የመሆን የመርሳት ወይም ያለ ማተኮር ስሜት ይከሰታል። አስራ ሁለተኛ በልጆች ላይ የደከመ የበሽታ መከላከል የሪኬትስ ምልክቶችን ያስከትላል። በልጆች ላይ ዝቅተኛ የቫይታሚን ዲ መጠን ደካማ አጥንቶች፣ የእድገት መዘግየትና የአጥንት መበላሸት፣ የታጠፉ እግሮች፣ የተጣመመ አከርካሪን ያስከትላል። ቀርፋፋ እድገት፣ ንዴት፣ ለስላሳ የራስ ቅል አጥንቶች ወይም የጥርስ መውጣት መዘግየት ይከሰታል። ስለዚህ የቫይታሚን ዲ እጥረት በጣም የከፋ ከመሆኑ በፊት እነዚህን በርካታ ቅድመ ምልክቶችን ያስከትላል ማለት ነው። ታዲያ ለቫይታሚን ዲ እጥረት ደግሞ ተጋላጭ የሆኑ ሰዎች አሉ ይበልጥ ማለት ነው። እነዚህም ለፀሐይ እምብዛም የማይጋለጡ ሰዎች፣ የቤት ውስጥ ሥራዎችን የሚሰሩ፣ ከፍተኛ ኬክሮስ አካባቢ የሚኖሩ ሰዎች እንዲሁም ጥቁር ቆዳ ያላቸው ግለሰቦች ሜላኒን የቫይታሚን ዲ ውህደትን ስለሚቀንስ፣ እንዲሁም አረጋውያኖች ቆዳ ቫይታሚን ዲን በትንሹ ስለሚያመርት ማለት ነው በአረጋውያን ላይ። እንዲሁም ክብደታቸው ከመጠን በላይ የጨመረ ወይም ወፍራም የሆኑ ሰዎች ቫይታሚን ዲ በስብ ቲሹ ውስጥ ስለሚያዝ ማለት ነው። በተጨማሪም የምግብ መፈጨት ችግር ያለባቸው እንደ ሴሊያክ፣ ክሮንስ፣ የጉበት ወይም ደግሞ የኩላሊት በሽታ ያለባቸው ሰዎች እንዲሁም ሙሉ አካልን የሚሸፍን ልብስን የሚለብሱ ሰዎችና የቫይታሚን ዲ ተጨማሪ መድኃኒት ወይም ደግሞ ሰፕልመንቶችን የማይወስዱ ጡት የሚጠቡ ህፃናት የቫይታሚን ዲ እጥረት ትንሽ ሊገጥማቸው ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ።